ሰላም ሰላም ቤተሰቦች፣ እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ በዛሬ አይ ቲንክ ሃና ለ ሃና መ ሰናረ ዛሬ ደግሞ ሸ እና ሰና ሸ እንመለከታለን ማለት ነው። ስለዚህ ልክ እንደተለመደው እንደ ሁልጊዜያችን በትኩረት ትከታትሉኛላችሁ ማለት ነው። ኦኬ፣ እንግዲህ የመጀመሪያ ፊደላችን ዛሬ ረ ሰ ስላየን ዛሬ ሰ ማለት ነው። እች ሰ እና እችኛይቱ ማንነች? ሸ እንመለከታለን ማለት ነው። ሰና ሸ ኦኬ እንግዲህ በሰ ስንጀምር ሰ ሰማይ ማለት ይቻላል። ሰ ማ ይ ሰማይ ማለት ትችላላችሁ። ሰላይ ማለት ይችላል። ላ ሰላይ ማለት ትችላላችሁ። ከዛ ሰላም። ላ ትልቁን ቃል በመጨረሻ ጻፍኩታ። መጀመሪያ መሆን ነበረበት። እንግዲህ ሰማይ፣ ሰላይ ሰላም ማለት እንችላለን፣ ማለት ነው። ኦኬ። በሸ ደግሞ ሸ ሸጠ ሸጠ ማለት ይቻላል። ሸቀለ ማለት ይቻላል። ሸቀለ ሸቀለ ማለት እንችላለን። ሸ ሸማ ሸማ ሸማ ማለት ይቻላል ማለት ነው። ኦኬ አሁን ደግሞ በሹ እናያለን። በሱና በሹ ማለት ነው። በሁለተኛ ፊደል እሺ። እቺ ሱናት፣ እሺ፣ ሱልጣን። ሱ ል ጣ ን ሱልጣን። ሱ ሪ ሱሪ። ሱ ሱፍ ማለት ይቻላል ማለት ነው። ሱፍ ሱፍ ማለት ይቻላል ማለት ነው። ኦኬ፣ በዚህኛው ደግሞ ሹ በሚለው ደግሞ ኦኬ። ሹ ሹ ብዙ ጊዜ መጀመሪያ ቃላቶች ላይኖሩን ይችላሉ፣ በሹ ለመስራት። ስለዚህ ሹካ ማለት ይቻላል። በነገራችን ላይ ሹ ሹካ ሹካ ማለት ይችላላችሁ። ሹራብ ማለት ይቻላል። ሹ ራ በ ሹራብ ማለት እንችላለን። ሹተ ላይ ሹተ ላይ ማለት ይችላል። ሹተ ላይ ሹተ ላይ ማለት ይቻላል። ሹተላይ። ኦኬ፣ ከዛ ደግሞ በሶስተኛ ፊደሎች ስንሄድ ሶስተኛ ፊደል፣ ለምሳሌ የሲ ሲ እንደዚህ ይጻፋል። እዛ ደግሞ ዚች ጋር ሲ ሲ እንላለን ማለት ነው። እንግዲህ ሲ በሚለው ሲባጎ ማለት ይቻላል። ሲባጎ ሲባጎ ማለት ይቻላል። ሲ ሲር ሲር ማለት እንችላለን። ሲ ሲ ሶ ሲሶ ማለት እንችላለን ማለት ነው። ከዛ በሺ ደግሞ ሺ ሺሻ ሺሻ ማለት ይቻላል። ሺ ተነሺ ተነሺ ተነሺ ተነሺ መሆን ይችላል። ምክንያቱም እቺ አንዳንዴ እቺ ሺ የምትባል ፊደል ቀላል አደለች፣ ማለት መጀመሪያ ላይ ቃላት ለመመስረት ይህን ያህል ብዙ ምቹ ስላልሆነች በመጨረሻ እናረጋታለን ማለት ነው። ከዛ ታገሺ ታገሺ ታገሺ ማለት እንችላለን ማለት ነው። ከዚያ ወደ አራተኛ ፊደሎች ስንሄድ እዚህ ላይ ሳን እንጠቀማለን ሳ ማለት እግሯ በዚህ በኩል አጭር ናት። ሳ እንላለን። ሳፋ ማለት ይቻላል። ሳፋ ሳህን ማለት ይቻላል። ሳህን ሳህን ማለት ይቻላል። ሳንባ ማለት ይቻላል። ሳንባ ሳንባ ማለት ይቻላል ማለት ነው። ከዛ ሻን ስንጽፍ ደግሞ ሻ ይች ነች። ሻንጣ ማለት ይቻላል። ሻንጣ ሻንጣ ማለት ይቻላል። ሻሞላ ማለት ይቻላል። ሻሞላ ሻሞላ ማለት ይቻላል። ሻሺ ሻሽ ሻ ሻሺ ሻ ሺ ሻሽ ማለት ይቻላል ማለት ነው። ኦኬ ከዛ ወደ አምስተኛ ፊደሎች ነው የምንሄደው። አምስተኛ ፊደሎች እዚህ ላይ ሴ ማለት ነው። ሴ ወይ ደግሞ ሼ ሼ ሴ እና ሼ ሴ በሚለው ሴት ሴት ማለት ይቻላል። ሴቶች ሴቶች ማለት ይቻላል። ከዛ ሴ ሴቶች ሼ አን ሴጣን ማለት ይቻላል። ከዛ ሼ በሚለው ደግሞ ታግሼ ታግ ታግሼ ማለት ይችላለው። ታናሽ ማለት ይችላለው። ሼ ሼባ ማለት ይቻላል። ከዛ ግን እዚህ ላይ መጨረሻ ነው የገቡት፣ በሁለቱ መጨረሻ ላይ። ከዚህ ደግሞ መጀመሪያ ላይ ነው የምንጠቀማቸው ማለት ነው። እሺ ከዛ ደግሞ ስንት ምንላለን? ስድስተኛ ፊደሎችን እንጠቀማለን ማለት ነው። ስድስተኛ ስ፣ ስ፣ እች፣ ነች፣ ስዕል ማለት ይቻላል። ስ ስውር ማለት እንችላለን። ስዕል፣ ስውር፣ ስብእና ስብእና ማለት እንችላለን። ስብ እና ነው የሚባለው ስብእና ማለት ይቻላል። በሺ ደግሞ በሺ ደግሞ ሽጉጥ ሽጉጥ ሽጉጥ ማለት ይቻላል። ሽብር ማለት ይቻላል፣ ሽብ ሽብር ማለት ይቻላል። ሽባ ሽባ ማለት ይቻላል ማለት ነው። ይህን ሁሉ በደንብ እየተከታተላችሁ መጻፍ ይኖርባችኋል። እሺ፣ አሁን ሰባተኛ ፊደሎች ናቸው የሚቀሩት። ስለዚህ የመጀመሪያዎችን እናጠፋቸው እና ሰባተኛዎቹን እንጽፋለን። እዚህም እነዚህ ይጠፋሉ። ኦኬ፣ ሰባተኛ ፊደል ሶ ሶ፣ ሶፋ ሶፋ ማለት ይቻላል ሶ ሶሪያ ሶሪያ፣ ከዚያ ሶ ሶሻል ማለት እንችላለን ማለት ነው። ሶሻል ከዛ ደግሞ በሾ ደግሞ ሾ ሾላ፣ ሾላ ሾ ተላይ ሾ ተላይ ማለት ይቻላል። ጌሾ ጌ ሾ ብለን መመስረት እንችላለን ማለት ነው። ከዛ ምናልባትም ስምንተኛ ፊደሎች አሉ። ስምንተኛ ፊደሎች ደግሞ ስምንተኛ ፊደል እዚህ ላይ እንጽፋቸዋለን። የሰ ስምንተኛ ፊደል እሷ ነው አይደለም። እሷ እሷ ልብሷ ለሴቶች ነው ብዙ ጊዜ የምታገለግለ ልብሷ፣ እሷ፣ ልብሷ፣ ቁርሷ ቁር ቁርሷ ያው ለእሷ ሴቶች የሆነ ነገር ሲኖራት እንትኗ ለማለት የሆነ ቁርሷ፣ ልብሷ እያልን ለመናገር የምንጠቀመው ማለት ነው። በሽዋ ደግሞ ሽዋ ስንል ደግሞ ሽዋ ሽዋሚ ሽዋሚ ትንሽዋ ትንሽሿ ታጋሿ ታጋ ታጋሿ ብለን መመስረት እንችላለን ማለት ነው። ስለዚህ ሁሌ የምናየው ስምንቱን ሁሉ የአማርኛ ፊደሎች እንዴት ቃላቶችን እንደምንመሰረትባቸው ነው የሚሆነው ማለት ነው። ስለዚህ ትኩረት ሰጣችሁ እያንዳንዱ ፊደላቶች እንዴት እንደሚነበቡና እንዴት ቃላት እንደሚመሰረትባቸው መለማመድ ይኖርባቸዋል ማለት ነው። እንግዲህ በነገ ትምህርታችን ደግሞ ዛሬ ስለሸና ስለሰሸ ነው አለ ቀና በ ይህ የነገ ትምህርታችን ይሆናል ማለት ነው እና እናንተ እየጻፋችሁ መከታተል አለባችሁ። እኔ እስከ መጨረሻው ይሄድላችኋለሁ እስከ ሰላሳ አራቱ ማለት ነው እና በተለያየ መንገድ ተማሪዎቼ በደንብ እንዲገባቸው ፈልጋለሁ። እናንተም ደግሞ እኔ የምላችሁን ብታደርጉ በጣም በቀላሉና በትንሽ ጊዜ ውስጥ ማንበብ መጻፍና መናገር ትችላላችሁ ማለት ነው። በእርግጥ የኔ ተማሪዎች አብዛኞቹ አማርኛ ትናገራላችሁ፣ መጻፍና ማንበብ ነው የሚከብዳችሁ። ደግሞ በጣም ቀላል ነው። ሶ ይህንም ለማድረግ በነገራችን ላይ ጊዜ የሌላችሁ ተማሪዎች ወይም ደግሞ በውስጥ ቶሎ እገዛ ፈልጋለሁ የምትሉ ተማሪዎች ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ተገናኝተን በስክሪን ላይ በሚት አፕሊኬሽን ማለት ነው በስክሪን ቪዲዮ እንማራለን ማለት ነው። ስለዚህ በውስጥ ማናገር ትችላላችሁ። ሊንክ አለላችሁ ከስር ወይ ደግሞ ስልኬን ሴቭ አርጋችሁ አናግሩኝና በውስጥ ማጥናት ትችላላችሁ። እስከ ሰዓት በትዕግስት ስለተከታተላችሁ ኮንግራ ማለት ፈልጋለሁ። ሰላማችሁ በእያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።